አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቻችን፣ ሰላም ሰላም ብያለሁ በያላችሁበት ሰላማችሁ ብዘት ይበል እያልኩኝ፣ እንግዲህ የተመልሼ መጥቻለሁ። እንደምታዩት የተመለስኩበት ምክንያት ድንገት ዛሬ ቪዲዮ አይቼ ነው። ያየሁት ቪዲዮ የማንን ነው? ሰላም ዛሬ ቪዲዮ ለቃለች። እኔ ራሴ ስጠፋ ሳስቦ የነበረ አልሐምድሊላሂ ለምን ብዙ ሰዎች ያፈንኳት ወይም ያገትኳት ስለ ይመስላቸው በራሷን የጠፋችው እኔ ያው አንድ ሁለት ሶስት ቀን ምናምን ፓስፖርቷን ስከልክላት ልጅቷን ደብቃት ከሆነ መታ ልጅቷን በቃቸኋትና ፓስፖርት ወደ ሀገር ሊድ ብላ የሆነ ነገር ትናገራለች ብዬ ነበር ያሰብኩት። እና ስድቡ እየሰደበች ነው። እሱ ቀስ ብሎ እንትን ይላል፣ ችግር የለውም ቀስ ብለን እነጋገራለን። ለስድቡ ሲሆን፣ ዋናው አንቺ ሰላም መሆንሽ ነው። በኋላ ታግታ የሆነ ነገር ብትሆን ሰሄድ አደረገኝ፣ ሰሄድ እንደዚህ አስደረገኝ ልትሆን ነው ሀሳቧ። ስለዚህ አሁንም አስቸኳይ ቪዲዮ ስድሰራ የመጣሁት ለሰላም ቪዲዮን የቀረጸችው አደን ከተማ ላይ ባህር ዳርቻ አካባቢ ሆና ነው። ቦታውን አውቋለው ማለት ነው የቀረጸችው። እና በሰዓቱ ሰዎች ልክ ነበር ያው ግን ቀርጻ ምናልባት ቆይታ ምናምን ኤዲት አድጋም ልለቀም ትችላለች። በፊትም ቀርጻም ከተንቀሳቀሰች በኋላም ልትለቀ ትችላለች። እና ሰላም ይህንን ቪዲዮ ላንቺ ነው የምታየው ከሆነ ልልሽ የምፈልገው በባህር መሄዱ እንደምታስቢው አንችም አደጋም አለው አንዳንድ እድለኛ ሰው ብቻ ነው። እንትን የሚለው ቀኑ የደረሰ ሰው አያልፍም። ባህር ከባድ ነው። ስለዚህ እኔ ልሽ የፈለግኩት ነይና ወይም እዛው ያለሽበት በባህር ጉዞሽን እንዳትጀምሪ። በፊት ስልክሽም ዝግ ነው፣ እያወራሽ አይደለም አይደለም እኔ ሱመያ ራሱ ጠፍታብኛለች፣ አታወራኝ ብላለች። የሆነ ነገር ብቸገሪ፣ እንደዚህ ሆኛለሁ፣ እንዲህ ልሄድ ነው ብለሽ ብትናገሪ፣ ያለሽበት ብትናገሪ፣ ምናልባት ሱመያ ራሱ ወታ ቪዲዮ ብትሰራ እኛም የሆነ ነገር እናስተካክል ነበረ። ግን አሁን ለማለት የፈለግኩበት አጠቃላይ ፓስፖርት ችል ልስጥሽ፣ እኔ እሰጥሻለሁ ፓስፖርት ችል እንድትናገሪ ነበር። ይህን ያልጨክነሽ ምንም ነገር ሳትናገሪ የሄድሽው፣ ምናልባት ደጋግመሽ ወይ ትጠይቂያለሽ ወይ ትለምኛለሽ። ምናልባት ጥፋተኛ ስለሆነች ወይም ከልጅቷ ጋር ነች ወይም እኔም ደግሞ እስካሁን ድረስ እዚህም የቆየሁት ሰላም ልጅቷን ከደብቀችበት አውጥታ ወይ የዲኤንኤ ምርመራ እየመረመረች ነው ወይም ደግሞ ሌላ ስራ እየሰራች ነው በሚል ነው። ራሷን ድምጿን አጥፍታ እየጨረሰች ነው። ሱመያም ደግሞ ስታወራ እያስመሰለች ስትዋሽ እየተገናኙ እየተነጋገሩ ልልሽ የፈለግኩ በአጠቃላይ ፓስፖርትሽን እንድትወስድ በባህር ከምትጂ ፓስፖርትሽን እዛው ያለሽበት ከተማ ላይ እኔ በመኪና በአስቸኳይ በ24 ሰዓት እዛ የሚደርሱ መኪናዎች ለምሳሌ ያሁ ወጣብል ያለሽበት ስልክሽን አንቺ ፈቃደኛ ሆኝና ነገርኝ፣ ወይ ደዊልኝ፣ ወይ በሪከርድ አስቀምጭልኝ። ፓስፖርትሽን ልክልሻለሁ። 24 ሰዓት ባልሞላ ጊዜ ውስጥ አንቺ ጋር ይደርሳል። ለምሳሌ አሁን የሚወጣ መኪና ሌሊቱን በሙሉ እየተጓዘ ሄደና ጠዋት ላይ ይደርሳል። ወይም ደግሞ ጠዋት የሚነሳ መኪና ማታ 5 ሰዓት 6 ሰዓት ላይ ይደርሳል፣ ቀኑን ሙሉ ተጉዞ ማለት ነው። ስለዚህ በአስቸኳይ ፓስፖርትሽን ልክልሻለሁ በሹፌሮች እና ፓስፖርትሽን ውሰጂ። ፓስፖርቱን አሳበሽ በባህር ሄደሽ ሌላ ነገር ችግር እንዲፈጠርብሽ አልፈልግም። እኔ ፓስፖርትሽን ጥለሽ የትማት ጂም ባለው ነገር ታግዥኛለሽ ብዬ ነበር ያሰብኩት አንድ ወይ ሱመያ አንቺን ብላ መታ ሱመያ እናገኛታለሁ። ሁለት ወይም ልጅቷን ልፈልጋት የመጣውበትን ጉዳይ እንድጨርስ ታደርግኛለች ብዬ ነበረ። አንቺ ምንም አላቀማልሽ። እንግዲህ አንድ ሴጣን አለች፣ የህጅ ሚስት ለሱመያ የተናገረችው እሷ ነች። ምናልባት ይህንን ወሬ ፈጥራ ለሱመያ የተናገረችው ሰኢድ ወንድ ልጅ ከሌላ ሴት አለው ምናምን ነገር ያወራችው እሷ ናት። ስለዚህ ምናልባት እሷም ታውቃታለች፣ ልጅቷ ያለችበትን ቦታ ስለምታውቅ እሷንም እንዴት አድርጌ እንደማስነግራት እኔ ማቀው እሷንም ባሏንም ጨምርም ማለት ነው። ጠይቃቸውና ሁለቱንም በጸባይ ጠይቃቸው ለ ቢካሉ በጉልበት የሚያስፈልገውም ነገር አድርጋለሁ ማለት ነው። ስለዚህ እሷም ታውቃለች የአንችን ጉዳይ ግን አለው አለም ነው። አሁን በባህር ከምትጂ ኢትዮጵያ ተገናኝተን እናወራለን። ፓስፖርት ልስጠሽ ከመሻገርች በፊት ቶሎ ብለሽ በሪከርዴ ቪዲዮ እንዳይሸው አውሪ ይህንን ቪዲዮ እንዳይሽው አናግሪኝ። በቴሌግራም ሆነ በዋትሳፕም በቀጥታም ከደወልሽልኝ ስልኬ ከፍት ነው ሁሉም ነገር ማለት ነው። እና ድንገት ስልኬም ከጠፋብሽ ይኸው ስልኬ ልንገርሽ። እዚህ ላይ ድንገት የሆነ ነገር ተፈጥሮ መንገድ ስትሄጂ ስልኬ ከጠፋብሽ የሚሰጥሽም ሰው ካጣሽ 00967737925860 በቴሌግራም በዋትሳፕም፣ በኤሞም ከፈለሽ ቀጥታም ደዊና ታገኛለሽ። በዚህ ስልክ አውሪኝ። ፓስፖርችን በአስቸኳይ ልክልሻለሁ። ቶሎ አንቺ ጋር እንዲደርስ አደርጋለሁ። እኔን አሳበሽ ፓስፖርቱን ሰድ ስለቀማኝ ነው ብለሽ እንዳታርጊው፣ እና ይህንን አሳበሽ በባህር እንዳትሄጂ። ይህንም ቪዲዮ እንዳየሽ ደዊልኝ። በባህር እንዳትሄጂ ለምን አንዳንዴ ወቅቱ ሙቀት ሲሆን ምናምን ከባድ ማዕበል ምናምን ነገር ሊኖርም ይችላል። ባህር ሁሌም ሰላም አይሆንም። አንዴ ጥሩ ነው፣ አንዴ መጥፎ ነው። ስለዚህ በንዴት ወይም ደግሞ አገረሽ አገቢም ብሎ ነው አገሬ ገብቼ ያሳየዋለው ማንነቴን ያሳየዋለው ምናም ብለሽ ዛፍ ማያረግሽም ከሆነ ተቆጠቢና፣ ንዴትሽን አብረጁና ተረጋግተሽ ሰፋ አድርገሽ አስቢና ፓስፖርት ወስደሽ በህጋዊ መንገድ መውጣት ትችላለሽ። በባህር እንዳትሄጂ ፓስፖርት ውሰጅ ና በስነስርዓቱ በጋቢ መንገድ ይዤ እኔ ፓስፖርትሽን አልሳፈርበትም። አስጅ የምንማረገው ነገር የለም። ምንም አላደርግም። የደበቅሽኝ ነገር እንድትነግርኝ እንድታግዥኝ ብቻ ነው። ራሴ ጋር ያቆየት እንጂ እኔ ከፓስፖርትሽ ምንም የለኝም። ያው ጊዜ ተገብቻል እንጂ እዚህ ቆጨ በለሽ ኦንላይን ብታዥም ማውጣት ትችያለሽ። ወይ ጠፋ ወይ ምናምን ብለሽ ምናልባት እዚህ የመን ስለሆነ ከአስራ አምስት ቀን እስከ አንድ ወር ምናምን ሊቆይብሽ ይችላል እንጂ እስኪመጣ ኦንላይን ማዘሽ ልታስመጭም ይቻለሽ። እንደዚያ አድርገሽ መቺ ነበር። ከወጣሽ ከዚህ ከሰና ራሱ ወደ አደን ሄደሽ ከሆነ ምናልባት ከ15 ቀን በላይ ቆይተሽ ይሆናል። ፓስፖርትሽ እስከዚያ ይመጣ ነበር። በኮፒው እራሱ ኮፒው አለኝ ብለሻል። በአጠቃላይ እሱ እንድታወጪ ሳይሆን እመክርሽ፣ እሱን ፓስፖርቱን በዛ መንገድ እንድታወጪ ሳይሆን እመክርሽ። ፓስፖርትሽን ውሰጂ። ኦርጂናል ፓስፖርትሽ እጄ ላይ ነው ያለው። አንቺ በባህርም ገባሽ ቤትም ገባሽ አገረሽ ብትገቢ ጠፋ ብለሽ በአንድ ቀን በሁለት ቀን አስቸኳይ ማውጣት እንደምቻ ያውቃለሁ። ፓስፖርቱን ግን ለምን እራሱ ትወጫለሽ? ሃያ ሰላሳ ሺህ ብር ምናምን ለምን ትወጫለሽ? በባህር ስጥ ለምን ትሄጃለሽ? እኔ በባህር ነገር ንገሪ ያልኩት ጊዜ የምፈልጊውን ነገር እከሰሽ ነበር። እኔ እንድታግዢ ነበረ ፍላጎት። እኔ አንደኛ ልጅቷን አንቺ የደበቅሽ መስሎኝ ነው። አሁንም አንቺ ሁኚ፣ ሌላ ሰው ሲሆን እርግጠኛ አይደለሁም ግን ይህን ያልጨክነሽ ፓስፖርት ነው አልፈልገውም በባህር ሄዳለው ብለሽ ህይወትሽን ሰተሽ ምትጂ ከሆነ ምናልባት አታቀመን ብዬ ተጠራጠርኩ። ስለዚህ ፓስፖርትሽን እንድትወስጂ ነው የምልሽ። በባህር እንዳትጂ ደጋግሜ ነው ነግረሽ። ምንም ለእኔ መጥፎም ክፉም ብትሆኚ ጠላቴም እራሱ እንኳን ብትሆኚ ያው በባህር ጠላቴም ቢሆን እንዲሞት አልመኝለትም እንዲጎዳ አልፈልግም። ስለዚህ እሱን ሁላችሁም አይታችኋል። እንግዲህ ሰላም ዝም ብዬ ማውራ እንዳይመስላችሁ፣ እስኪ ትንሽ ቪዲዮ ላሳያችሁ እና ውድ ቤተሰቦች በጸሎታችሁ አስቡኝ። እንግዲህ ሀገር ከገባሁ እንገናኛለን። በጣም የምፈራው ነገር ነው። ሱመያም በዚህ ነገር እንዳትሄድ በጣም እፈራ ነበረ። ግን አሁን ይሄ ነገር ደግሞ ያው እኔ ፈርዶብኛል፣ ግዴታ ይሄን ነገር ካላደረኩኝ ሀገር መግባት አልችልም። እንግዲህ እስቲ በጸሎታችሁ አስቡኝ ያው ሰላም ጤና ይስጥልን። የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። አሁን አደን ገብቻለሁ። እንደ እግዚአብሔር ፈቃድ እግዚአብሔር እረርቶኝ አደን ነኝ ያለሁት። በጣም ኃይለኛ እውቀት ነው ያለው። ማንኛውም ሰው መታወቂያ ከሌለው እሱነቱን የሚገልጸው ነገር ከሌለው ከሰና ከዋናው ከተማ ከሰና ወደ አደን መግባት በጣም ከባድ ነው። እኔ ግን እኔ ችዬ ሳይሆን እሱ አስችሎኝ በቸርነቱ ከሰና አደን ገብቻለሁኝ። እሱም እንዴት ነው ፓስፖርት የለኝም፣ መታወቂያም የለኝም ግን ፎቶኮፒ ነበረኝ፣ በሱ ሁኔታ ነው ከሰና ወደ አደን የገባሁት። እንደዛም ሆኖ ግን አንድም ቦታ አልተጠየቀውም፣ እንደ እግዚአብሔር ፈቃዱ ነው። እንደ የመኔዎች ተለትሜ አደን ገብቻለሁ። አደን የገባሁበት ምክንያት አሁን እንግዲህ በባህር ተጉሼ ለመሄድ ነው። ምክንያቱም ፓስፖርቴን የሚሰጠኝ የሱመያን ቤተሰብ ወይም ደግሞ የሱመያን አድራሻ ካልሰጠሁት በስተቀር ፓስፖርቴን እንደማይሰጠኝ ከዛም በኋላ ከፈለግሽ እንደውም አለኝ ገንዘብ ልስጥሽና ይህ ነገር አድርጊልኝ ብሎ ነው የጠየቀኝ። እንደዚህ አይነት ቀሸው መጥፎ አስተሳሰብ ያጋጠመ ሰው አይቻላቅም። ሰይድ እንዳንተ አይነት መጥፎ ሰው ነ አይቻላቅም። ሲቀጥል ደግሞ እኔ የመጣሁት ከሱመየ ጋር ተነጋግሬ ከሱመየ ጋር ተመካክሬ ነው አዲስ አበባ ወደ ሰና የገባሁት። እሷ ልጆቹ ይዛ ከምትንከራተት ልጆቿንም ጥላ ብቻዋን ገብታ ለማጣራት ከምትሞክር እኔ ሂጂ ላጣራልሽ ብያት ነው። አንተ ግን በገንዘብ ለማታላል ብዙ ጊዜ ስለአንተ እከራክር ነበረ። ግን ለካስ እኔ ነኝ ጥፋት ነው። ገባ አይደለ? እኔ ነኝ ጥፋት ነው። ማንም አይደለም። አንተ ግን አሪዮስ ነው፣ ዲያብሎስ ነክ። ገባ አይደለ? አሪዮስ ነው። ሰምታችሁታል። አሪዮስ ነው፣ ዳቢሎስ ናለችኝ። ምንም ልሁን፣ አብሽር። ችግር የለውም። ምንም ልሁን ብታዝኝ ሊኖረው እንደዚህ አታርጊም። አንቺ ነሽ እንደውም ካልሽማ እያባባስሻለሽው። አንቺ እኮ ያኔ ሱመያ በባህር ልትሄድ ስትል አደን ሄደሽ፣ እሺ፣ እንደ ጓደኛ እንደ ዘመድ ሄድሽ ደረስሽላት። በባህር እንዳትሄጂ አልሻት። ጥሩ ነገር ነው ያደረግሽው። እንዳትሄደሽ ተባበርሻት ግን ማድረግ የነበረብሽ በዚያ ሰዓት ሮጥሽ ብቻሽን ከምትሄጂ ከኔ ጋር ተመካክረሽ ተወያይተሽ ላስታርቃችሁ። ሰው ዋሽቶ ሰውን ያስታርቃል። ሰው ራሱን መስዋዕትነት ሰጥቶ የሌላው ሰው ትዳር እንዳይበተን የሌላውን ሰው ሕይወት ያድናል። እና አንቺ ግን ሕይወታችንን በጠበጥሽው ሄደሽ ዱባይ ልውሰድሽ፣ እዛ ልውሰድሽ፣ እዛ ሂጂ ካሜራ ፊት ለፊት ያልሽ፣ ከካሜራ ጀርባ ደግሞ እድሜ ልክሽን እንዳትታረቂው እንደዚህ አድርጊ ምናምን ያልሽ ምትይ ሰው ነሽ ያስታውቅብሻል። ምክንያቱም የመን ከምትሄጂ እዚህ ከምትቀምጪው ኢትዮጵያ ከምትገቢ ዱባይ ሄጂ ምናም በባህር ኢትዮጵያ ትግቢ እንዳትገናኙ ምናም ብለሽ ስት ሞክሪ ነበር። ግን አንቺ እንደ ተማረ ሰው ብታስቢ እንደ ትልቅ ሰው ራስሽን ብታስቢ፣ ማለት የነበረብሽ በቃ ጥፋት አንዴ ጠፍቷል፣ ምን እንደደረግልሽ ትፈልጊያለሽ ምናም ብለሽ ስት ጠይቀሽ ከኔ ጋር ተደባብቀሽ ተደዋውለሽ፣ እኔንም የሚያስፈልገውን ነገር እሷ እንደዚህ አይነት ነገር አትፈልግም፣ እንዲህ አይነቱን ነገር ተውና በእንደዚህ አይነት ነገር ትታረቀሃለች እሷም። የሰው ልጅ ሲጣላ የሆነ ምክንያት ይኖረላለ እንደዚህ እንደዚህ ያደርገኛል እንደዚህ ያደርግልኛል ምናምን በሚለው ለሽማግሌዎችም ላስታረቂም ቢሆን ይናገራል፣ አለ ሰው። ከዛ ያን ነገር አንተ ጥፋተኛ ነህ አንቺ ጥፋተኛ ነች ተብሎ የሚወሰነው ሰው ላይ ተወስኖ አንተ ንንተው አንቺ ንንተይ ተብሎ ሰው ተመክሮ ተዘክሮ ነው እንዲታረቅና አብሮ እንዲኖር የሚደረገው። አንቺ ግን ዱባይ ይሻልሻል፣ ሳውዲ ይሻልሻል፣ ዘመዶች አሉ፣ ጓደኞች አሉ እንጂ እዛ ትሄጃለሽ እንዲታረጊያለሽ ምናምን እያልሽ ጭራሽ እኔ እና እሷ እንድንራረቅ ነው ያደረግሽው፣ እንጂ ምንም ነገር ለእኔ ያስበሽ ሞክረሽ አታቂ፣ ለእሷ ብቻ እንዳሰብሽ ሆነሽ እየጎዳሻት ነው እንጂ እኔ እስካሁን ድረስ ሲማቀው። ብዙዎችም ደግሞ ሱመያ ሱመያ ስላለች ብቻ ለሱመያ ጊዜሽ እንዳይመስላችሁ፣ የሰው ልጅ ምንም አይነት ጥፋት ቢያጠፋ አይደለም የሰው ልጅ ይቅር ሊባባል ይቅርና፣ አላ ራሱ ይቅር ይቅር ይለናል፣ ምንም ብናጠፋ ማለት ነው ከለመን ነው እና ወደሱ ከተመለስን እና ሱመያር እኔ ከመለመንም ቀርቶ ከሀገር ሀገር አቋራጭ ስርስሩ አየድኩኝ ያልሄድኩበት ያለም እንኳት ልመና አይነት የለም የልመና አይነት የለም። እዚህ ልንበርከክልሽ ምን እያልኩ እያለቀስኩ ምን እያልኩ ብዙ ነገር እያልኩ የምትፈልጊ ልቀጣልሽ፣ አርግ የምትውል አርግልሽ፣ አዩንም ፍታት የምትኝ ከሆነ ልፍታልሽ ብዬውላ ጠይቂያታለሁ። እሷን ፍላጎት ብቻ ነግራኝ ከኔ ጋር እንድታረቀና ልጆች እንድታሳይ ነበር ፍላጎቴ። እሷ ግን ያው ዛሬ በዚህ በኩል ስለ አንድ ነገር ሲነሳ እሷ ቀይራ ወደ ሌላ ምን ያዩ ነገር መጀመሪያ ስለ ያዩ ነበር የተጀመረው ጉዳዩ ለምን አገባብኝ ነው። ለምን እንዳገባውም መልሱም ተመልሷል። አልታቋለች መልሳ ደግሞ ሌላ ወንድ ልጅን እንደብቀዋለ ላጣራ መጣው ላጣራ መጣው። ይኸው ወር በላይ የሆነ ቁጭ አልኩኝ እዚህ ሁሉ ነገር ትቼ ማለት ነው። እዛ እንደ ሰው ተዘጋጀችበት፣ እንኳን ልብስ በሻንጣ አላመጣሁም። ይሄን ሁላ ጊዜ ቆያለሁ ብዬ አላሰብኩም። እና በዚህ መልኩ ዛሬ ነገር ከተደበቀችበት ትወጣለች። የሰው ልጅ ቢደበቅ ወይ ሳምንት ወይ አስራ አምስት ቀን ብትደበቅ ነው ብዬ ነው። ከወር በላይም እዚህ ከተማ ውስጥ ተደብቃ ከሆነ ብዬ እያፈላለኩ ድምፄን አጥፍቼ ቪዲዮም ሳልሰራ ቀርቼ አድፍጬ እየፈለግኩ ነው እኔ ብዙ ነገር አድርጌ ብዙ ሰዎችን አሰማርቼ ብሬንም አወጥቼ ጉልበቴንም አወጥቼ ቀን ከለሊት አይደለም እዚህ ሰና ከተማ ላይ ከሰና ከተማ ውጭ የምጠራጠርበት ቦታ ላይ ራሱ አሰማርቻለሁ። ምንም ሊያገኘት አልቻሉም፣ ያለችበት ሊታወቅ አልቻለም። እኔ የምፈልገው ምንድን ነው? አንድና አንድ ነገር ብቻ ነው። ሱመያ የምትፈልገው መልስ ልጁ ተመርምሮ ውጤቱ ታውቆ የኔ ነው አይደለም የሚለሆነ እሷ አውቃ ከዛ በኋላ ምን አይነት ሰብነት ምታሳብ ሌላ የምታሰቡ ሰብ አይኖራትም ብዬ ነው ለምን የመጨረሻው ሰባዊ ስለሆነ ማለት ነው። እሱ ከታወቀ በኋላ እሱ መያ ከኔ ጋር እንድታረቅና ልጆች እንድታሳይ ነው ምኞቴም ፍላጎቴም። እኔ እስካሁን ድረስ እየሞከርኩ ነው። እምቢ አላልኩም አላረግም አላልኩም። አርግ ያለችኝ ነገር አለ። ይኸው ከወር በላይ እየፈለግኩ አለ። ስንት ብር እንደጨፈጨፍኩ ብታውቂ። ያለችበትን አካባቢ ለማስፈለግ በፊት ሰራለች የተባለችበትን ስራ ቦታ አረብ ቤቶች የተለያየ ሴቶችን እዛ በደላላዎች ምን እያረኩኝ፣ ከእናንተ ጋር ሳፍራ የት ነው የሄደችው ብዬ የምሰራ ቤት ስራ ቤት ውስጥ ደላሎቹ አናግሬ የሚገቡትን አበሾች ስልክ ተቀባብዬ እዛ ከአረቦቹም እንዲያጠሩልኝ አድርጌ ምንም አልሳካም። ከሌላ እዚህ ከአደን ተባልኩኝ፣ ውዴዳ ነው ሀድራሞት ተባለ። ብዙ ሰው ወደዛም ልኬ አሰማርቼ ብሬን አውጥቼ አስፈለኩ አጠያየኩ፣ እንደዚህ ቻንል ልጅ አልመጣችም አላየንም አሉ። አበሾች ያሉበት አንድ ቦታ ሲሰበሰቡ ለምሳሌ ከዚህ አልቃይዳ ኡማን ድንበር ቢሄዱ የሆነ የሚሰበሰቡበት አለ። የማውቃቸው አበሾች ምግብ ቤት ያላቸው ምናም ነገር አሉ። በደንብ ሰው ይተዋወቃል። አዲስ ሰው ሲገባ እያውቃሉ። እዚህ ከተማ ውስጥ አሁን አበሻ የት ሰፈር ነው የሚኖረው ቢባል በደንብ አበሻ የበዛበትን ሰፈሮች እያንዳንዳቸውን ስለማቅ እያንዳንዱ ሰፈር ላይ እንደዚች እንደዚ ቻነል ልጅ ታውቃላችሁ? እዚህ ሰፈር ገብታ ከሆነ ምናም ብዬ በጠቂቅ ያውቃሉ። ቀጥታ እንደመጣችሁ አረብ ቤት አትወተፍ። እሱ ከአገር ሲመጡ ጠለብ ምናምን ሲሆን ነው እንደዚህ የሚከብደው። ግን እዚህ ከተማ ውስጥ የቆየ ሰው ለማግኘት በጣም ቀላል ነው። ገና እንደተባለችውም ወዴት እንደገባች አላውቅም። በጣም ፈለግኩኝ፣ በጣም ደከምኩኝ። አሁንም መፈለጌን አላውቀውም። የሚቀሩኝ ከተሞች አሉ፣ የሚቀሩኝ መንደሮች አሉ። እኔ ቀጥልበታለሁ። ለማንኛውም የመጣት ይህንን ለመናገር ሳይሆን ለሰላም ሰላም፣ ፓስፖርትሽን ዛሬ ነገሳቲ ውሰጂ። እኔ ፓስፖርትሽ ምንም አያደርግልኝም። ፓስፖርትሽን እስከ መቼ ማልይዞም? መጀመሪያ አዝነሽልኝ ወይ ለፓስፖርት አዝነሽ ለእኔ ባታዝኚም አውቃለሁ፣ እንደማታዝኚም ለፓስፖርትሽ አዝነሽ፣ ለራስሽ አዝነሽ ሜጃ ስታጪ የደበቅሽው ሚስጥር ነገረሽኝ ወይም እሱ መያም ላንቺ አዝና ፓስፖርቱ ልትቀበል እችል ሜጃ የላትም ብላ ትመጣለች ብዬ እያሰብኩ ነበር። እሷ ምንም እየመጣች አይደለም። ስለዚህ ፓስፖርትሽ ለእኔ ምንም አያደርግልኝም። ያለሽበትን አሁኑ ነገር ም ቪዲዮ እንዳየሽ ወዲያውኑ ልከልሻለሁ። ፓስፖርትሽ ውሰጂ። የሆን ነገር ብትወኝ ቤተሰቦች በእኔ እንዳታስቡ። ገና አደን ያለችው ቪዲዮን ዛሬ ለቀቀችው። እስካሁን የከተማ ውስጥ ቆይታ ሊሆን ይችላል ወይ እዛ አደን ውስጥ ቆይታ ሊሆን ይችላል። ቪዲዮን አሁን ነው ቀርጻ የለቀቀችው። ሙቀቱ አሁን የዚህ ወር ነው፣ በጣም ሙቀት ነው፣ ከባድ ነው። ስለዚህ ሳትንቀሳቀሺ በባህርም በአንድ ቀን አይወጣም። ቪዲዮን ቀርጻ ለቃ ወይ ወደ ባህር ዳርቻ ሄዳ ሳምንትም ልትቆይ ይችላለች። ለመሳፈር ሰው እስኪሞላ ጀልባውን እስኪሰበሰብ ስለዚህ ጀልባው የሚሞላ ሰው እስኪሰበሰብ ልትቆይም ስለምችል ይህም ቪዲዮ ታይዋለሽ። ካለሽበት ተመለሽ ና በባህር መሄዱን አቁሚ ና ፓስፖርትሽን ወስደሽ ወደ ሀገረሽ በሰላም ልትገቢ ነው ፈልገው በእኔ እንዳታሳ ቢሆን ነገር ብትወኝ ይህ ላችሁ የመጣሁት ስለተከታተላችሁ አመሰግናለሁ። አሰላሙ አለይኩም ረመቱላ በረካቱ ባይ ባይ።